የምንደግፈው ቡድን ሲጫወት ሁልጊዜ ላይቭ ጨዋታ ማየት እና የተቀዳው ሲታይ ማየት አንድ ነው? ስሜት ላይቭ እኮ ላይቭ ነው። ምን እንደሚሆን አይታወቅም። ተወጥረን ነው፣ ቁጭ ብድግ እያለን ነው እያለን ነው ሩጫ ምስናይ ምናምን ምስና። ላይቭ እኮ የሚሆነው አይታወቅም። ሰው ሲያናገረንም እንደተወጠርን ነው፣ እቃ ሁሉ እንሰብራለን። ፎከስድንን ከዛ ያ ቪዲዮ ይታያል፣ ቀስ እያለ ኢቲቪ ያሳየዋል ማለት ነው። ከዛ እንደው ሰው ሲወጠር ረኛን ነገር እንኳን ልንገርህ፣ ውጤቱን ልንገርህ። አላ ተረጋጋ። እሱ እኮ ነው ስራችን። ወንድሞች እናቶች፣ አሁን እኮ እግዚአብሔር ላይቭ እየተጫወተ አይደለም። ጨዋታማ ተጠናቋል። ኦልሬዲ ተጠናቋል። ዲያብሎስን ተሸንፏል። እስላም ይዞ አሁን እኛ ስራ ምንድን ነው? እየዞርን ሪላክስ ኢየሱስ ክርስቶስ እኮ ተዋግቶ ነጻውት እና ወጣ። ማን ያሸንፍ? ዲያብሎስ እኮ ወጥሮ ያዘ። መልካሙን የምስራች ይዘው የሚሮጡ እግሮች አረጓቸው። እግሮቻችንን እግዚአብሔር የተባረከ ይሆን። ሶ ዋት ኢዝ ጋድ ዱዊንግ ኢን ዘ ወርልድ ቱዴይ። ምን እያረገ ነው? ኢን ሂዝ ሚሽን የልጁን ድል መንሳት በዓለም ዙሪያ እየዞረ እያሳየ ነው።